አደዬ፣ ወይ። ጥያቄ ልጠይቅሽ ነው። እሺ። እስቲ በሐዘንሽ በደስታሽ የት ማሳለፍ ትወጃለሽ? ቤተ ክርስቲያን። ሁለቱንም? በሐዘንሽ ቤተ ክርስቲያን። እሺ። በደስታሽም ቤተ ክርስቲያን። ሌላ ሁለተኛ ማራጭ? ሁለቱም ሲሆን ደግሞ ከእናቴ ጋር ቢሆን ደስ ይለኛል። እናቴ አጠገብ ይስተን ሁሉም ነገር ይቀላል። እድሜ። እናቴ ነው። ይስጥልሽ። ለአሜን። ዴቭ አንድ ጥያቄ ልጠይቅ ነው። አውቶግራፍ የሚባል ነገር እኛ ተማሪዎች ሆነን ነበር። ታውቃለህ አውቶግራፍ? አይ ከስሙ በመነሳ አውቶ እና ግራፍ አውቶ መኪናውን አይደለማ? እኮ እኔ እንደዚያ ነው ያሰብኩት። እሺ ልንገር አውቶግራፍ ምን እንደሆነ። በእኛ ጊዜ እናንተ አልደረሳችሁበትም ስምንተኛ ሚኒስትሪ ልንፈተን ሲሆን ከጓደኞቻችን ጋር ስንለያይ የምንሞላው የሚያስደስተንን ነገር የሚያስከፋንን ነገር የምናደንቀውን ነገር የምንሞላበት ደብተር ነው። ስምንተኛ ክፍል ብቻ ሳይሆን አስረኛም አስራ ሁለተኛ ሞልተን የተቀመጠ አለ እና እንደዛ ነው እወቁ። እሺ፣ የእናቶቻችሁ ቴክኖሎጂ

እሺ አሁን ደግሞ እስኪ ምንድን ነው የሚያስደስት? በህይወት ምን ነገር አሮጌ የምታረጅ? ለምስ ነው ያለው? የሚጠፋ ለምስ ነው ያለው? ቁስ ያረጃ። ለምሳሌ አዲስ ከገዛው አብዴት ሆኖ ሌላ ይመጣል። ሁሉም ነገር ያረጃል። በተሸነፈ ለም ውስጥ ነው ያለ። ለእኔ አምስት ደቂቃ ስንበረከክ ሙሉ ደስታ ያንን ደስታ የትም አላገኝ እና መንፈሳዊ ወቴ አስደስተኛ በበረታ ከዚህ በላይ ብጎብዝ ጎበዝ አይደለሁም፣ ጠንካራ አይደለሁም። ብጎብዝ እና በበረታ ያ ነገር ያስደስተኛል። እግዚአብሔር ያበርታ፣ እግዚአብሔር በቤቱ ያጽና። ደስ የሚል ነገር ነው የነገርከኝ። ቲኑ ወይ ማሚ፣ እንዴት ነሽ? እግዚአብሔር ይመስገን። አንድ ጥያቄ ልጠይቅሽ ነው እሺ እስቲ ሰው ከመኖር ምን ያተርፋል? ሰው ከመኖር አላማው አላማው ማለት ኢየሱስ ክርስቶስን ነው። አላማ አድርጌ የሚኖረውን አምላኬን ነው የማተርፈው። አምላኬን ነው ማሳይበት ብዬ አስባለሁ። ስለዚህ መኖራችን ያው አምላካችንን ብለን ነው የምናተርፈው አምላካችንን ብቻ ነው። አመሰግናለሁ። እሺ ማሚ ኪንጎ እስቲ በህይወትስ ደስ የሚል ነገር ምንድን ነው? የሚያስደስተ ነገር የሚያስደስተ ነገር ቤተሰቦች ደስተኛ ነው፣ ሲደሰት ደስ ይላል። እሳይ እግዚአብሔር ሀሳብ ባቡሬ፣ እንዴት ነህ? ጥያቄ ልጠይቅህ ነበረ። በምድር ላይ ስኖር ምንም ነገር እንኳን ባይኖረኝ ይሄ ነገር ስላለኝ ደስተኛ ነኝ ብለህ የምታስበው አንድ ነገር ጥቀስልኝ። ኦቪስ ማሚ፣ እናቴ ሲል ለእናተ ረጅም እድሜ ከጤና ጋር እግዚአብሔር ይስጥልን። አመሰግናለሁ። የክሯችን ቆንጆ ማን ነው? ን ከሴት አንድ እሺ፣ ከወንድ ከወንድ ከወንድ ኤርሚ ኤርሚ። ኦ እሺ፣ ረጅምስ ከሴት ረጅም እኔ ነኝ። ከወንድ ከወንድ ረጅም እ ከወንድ ረጅም ማነው? ኤርሚ ነው ረጅም። ከሌሎቹም በቃ መርጥሻለሁ ልጄ። ወይ እስቲ ከክሯችን ቆንጆ ማነው? ከሴት ከሴትም ቆንጆ እሽ ከሴት ከሴት ከወንድ ደግሞ ከአክተር ነው። ከአክተር ብቻ ቆንጆ ናቸው ቆንጆ ናቸው ናቸው። ግን ሮሚ ጥያቄ ልጠይቅሽ ነው። እስቲ ለጓደኝነት የማይሆኑ ሶስት ባህሪያቶችን እስቲ ንገሪኝ። እ የመጀመሪያው ምቀኝነት አንድ፣ ቅናት ሁለት። ሦስተኛ ምቀኝነት እና ቅናት በነገራችን ላይ አንድ አይነት ናቸው። እንዴት ናቸው? ሁለት ቆጥር ልሻለሁ። ችግር የለም። ሦስተኛ ሦስተኛ ያው እርስ በእርስ በጎ አለምነት ተሳሰብ። ስለዚህ ጓደኛ ለመሆን ወይም ደግሞ ከአንቺ ጋር አብሮ ለመሄድ ደግ ሰው የማይቀና ተንኮል የማያስብ ምናምን መሆን አለበት። ስለዚህ እኛም ደግሞ እንደዛ ሆነን መገኘት አለብን ማለት ነው። አመሰግንሻለሁ ይ ቅምጥልዬ እንዴት ነሽ? ጥያቄ ልጠይቅሽ ነበረ። ሰው ከመኖር ምን ያተርፋል? ሰው ከመኖር ምን ያተርፋል? ምን እናተርፋለን? ሰው ከመኖር በህይወት ሲኖር ሰው ፈቃዱን ታዞ የሚኖር ደስታውን ያተርፋል፣ ሰላሙን ያተርፋል። ከዛ ቤተሰቡ ማለት ስትኖሪ ዝም ብለሽ አትኖሪም። አሁን ትወልጃለሽ ታድያለሽ። ከዛ ቤተሰብ ትመሰርቻለሽ። ስለዚህ ቤተሰብ ስትመሰርች ደግሞ እነሱ ልጆችሽ ፍሬዎችሽ ናቸው፣ ትርፎች ናቸው። ስለዚህ ሰው ከመኖር ቤተሰቡን አጠቃላይ ህይወትን ነው ተርፋ። ህይወት ነው ተርፋ። ቴንክዩ፣ አመሰግንሻለሁ። እሺ፣ ፍቅር ባንቺ እይታ ማለት ነው እንዴት ትገልጫለሽ? ፍቅር ማለት ፍቅር ማለት ማሚ ለምትወጁ ሰው መኖር ማፍቀር አይደለም የጠየኩሽ የእኔ ልጅ ፍ ፍቅር አለ ለምሳሌ የቤተሰብ ፍቅር አለ ይሄ ወንድም አለ እህት አለ እኮ ለምትወጁ ሰው መኖር በማፍቀር ደረጃ ሲሆን ለምታፈቅ ሰው መኖር በመውደድ ደረጃ በፋሚሊ ደረጃ ምናምን ሲሆን ደግሞ ለምትወጁ ሰው መኖር ምን ማለት ነው እኮ እንደሱ ነው የሚባለው ለእናት ሲመለስ እንደዛ ነው የሚባለ።